ከቅርብ ጊዜ ወዲህ ወደ ከፍተኛ ትምህርት ተቋማት የሚገባ የተማሪ ቁጥር እየቀነሰ መምጣቱ ይታወቃል። በተለይም የመንግስት ከፍተኛ የትምህርት ተቋማት ከዚህ ቀደም በየአመቱ በሺዎች ተማሪዎች ይቀበሉ የነበረ ቢሆንም አሁን እንደቀደመው በፈለጉት ቁጥር ልክ ተማሪ ማግኘት እየቻሉ አይደለም። በከፍተኛ ትምህርት ተቋማት ውስጥ የተማሪ እጥረትና ወደፊት ያለው ተስፋ እንዴት ይሆን የጎንደር ዩኒቨርሲቲ ኃላፊዎችን ጠይቀ ናቸዋል። የጎንደር ዩኒቨርሲቲ ፕሬዚዳንት ዶክተር አስራት አጸደወይን አሁን ያለው የተማሪ ተጨማሪ እጥረት ጊዜያዊ እንጂ ዘላቂ አይደለም ብለው ያምናሉ። ትምህርት ሚኒስቴር ከስር ጀምሮ በትምህርት ጥራት ላይ የጀመረው ስራ በከፍተኛ ትምህርት ተቋማት ላይ አሁን የሚታየው የተማሪ ቁጥር ማነስ እንደማይቀጥል የሚያስረዳ ነው ይላሉ። ከስር እየመጣ ያለው ተማሪ አቅም ያለው ነው። ይህ ደግሞ ነገ ላይ ብቁ የሰው ኃይል እንድንፈጥር ይረዳናል ሲሉም ነግረውን አለ ያለውን አቅሙን ካሳደገና ተፎካካሪ ሆኖ ከወጣ የተማሪ ቁጥር እጥረት ይገጥሟል የሚል እምነት የለኝም። ከዛ ባሻገር ደግሞ አሁን የትምህርት ሚኒስቴር እየወሰደ ባለው የለውጥ ስራዎች ጥራትን መሰረት ያደረገ ስራ ነው እየተሰራ ያለው። አሁን ለጊዜው የሚገባው ቁጥር ያነሰ ይመስላል እንጂ ከታች ቅድመ መደበኛ ጀምሮ እየተሰራ ያለው ስራ ጥራትን የሚያመጣ በመሆኑ ወደፊት የሚገባው ተማሪ ቁጥር እንደሚጨምር አያጠራጥርም። ከዚህ ቀደም የተሰራው በተደራሽነት ዩኒቨርሲቲዎችን ቁጥር ከመጨመር አኳያ፣ ተማሪ ትምህርት ቤቶች ከመጨመር አኳያ፣ ከተደራሽነት አኳያ ሰፊ ስራ ተሰርቷል። አሁን ከለውጡ ወዲህ ደግሞ ጥራት ላይ ነው ትኩረት እየተደረገ ያለው እና አሁን ያለው ሽግግር ሂደቱ ነው እንደ ችግር የሚገጥመን፣ እንጂ ወደፊት ከታች ጀምሮ ጥራት መሰረት ተደርጎ እየተሰራ ስለሆነ የተማሪ ቁጥር ወደፊት እጥረት ይገጥመናል የሚል እምነት የለኝ። ስለዚህ አሁን ላለነው ዩኒቨርሲቲዎች የተማሪ ቁጥር እጥረት ወደፊት አይሆንም። በዚህ ወቅት ያለው የተማሪ ቁጥር ማነስ በትምህርት ክፍሎች ላይ ምን አይነት ተጽዕኖ እያሳደረ ይሆን ብለን በጎንደር ዩኒቨርሲቲ የአስተዳደርና ልማት ምክትል ፕሬዝዳንቱን አቶ ልጅ አለም ጋሻውን ጠይቀናቸዋል። በዋናነት ከፈርስት ዲግሪ ወይም ከመጀመሪያ ዲግሪ የእቅድ መመረቃ ፕሮግራሞች በተለየ ሁኔታ የድረ መረቃ ፕሮግራሞች ላይ የማስተርስ የፒኤችዲ ፕሮግራም ላይ ትኩረት እንድናደርግ እንዲሁም ደግሞ የምርምር ስራዎች ላይ ትኩረት እንድናደርግ ነው እንደ ሀገር የሚፈለገው። ስለዚህ በዋናነት አሁን መጀመሪያ ዲግሪ ፕሮግራሞቻችንን ቁጥር እየቀነስ እየሄድን እየሄር ያለ ነው። ሌሎች ዩኒቨርሲቲዎች በተለዩ የትኩረት መስክ ተደርጎ የተለየላቸው እነሱ የሚያስተምሩት ስለሚሆን የትኩረት መስክ ተብለው የተጠቀሱ ለምሳሌ እንደ ሕክምና አይነት ፕሮግራሞችን በዋናነት እናስቀጥላለን። ሌሎቹ ግን በሂደት ወደ ማስተርስና ወደ ፒኤችዲ ፕሮግራሞች ብቻ ተቋማችን የሚሄድ ይሆናል ማለት ነው። ስለዚህ እንደ ሀገር እውነት ነው የ12ተኛ ክፍል መመዘኛ በተወሰነ አግባብ ወደ ዩኒቨርሲቲ የሚገቡ ተማሪዎችን ቁጥር ቀንሷል። ነገር ግን በሪሜዲያል ፕሮግራም ጭምር ተማሪዎች የማካካሻ ፕሮግራም እያገኙ ዩኒቨርሲቲዎችን እየተቀላቀሉ ነው የሚገኘው ምንም እንኳን በቀጥታ የሚገቡ ተማሪዎች ነበር አነስተኛ ቢሆንም ቢሆንም ግን እንደኛ ተቋም ደግሞ ትልቁ ትኩረታችን የድህረ ምረቃ ፕሮግራሞች ስለሆኑ ክፍተት ይሆናል ብለን አናስብም። ይቻል ከማስተርስ በላይ አብዛኛው ደግሞ የፒኤችዲ ሆልደርስ ወይም ሶስተኛ ዲግሪ ምሩቃን ይዘን ለመቀጠል ነው ጥረት እያደረግን የምንገኝ። የጎንደር ዩኒቨርሲቲ የሀገር በቀል እውቀቶችን በጥናትና ምርምር ለማሳደግ ራሱን የቻለ ማዕከል ማቋቋሙን የነገሩን ዶክተር አስራት እንደ ሀገር የተሰጠን ተልኮ የምርምር ተቋም እንድንሆን ነው። ይህንን ለማሳካትም እየሰራን ነው ብለዋል። እንግዲህ ከሀገር በቀል ቅድ ጋር ተያይዞ ያው መንግስትም እንደ አንድ ትኩረት የሰጠው ጉዳይ ነው። አገር በቀል የሆኑ ስራዎች ላይ እውቀቶች ላይ ትኩረት እንድናደርግም የተቀመጠ አቅጣጫ በመሆኑ እኛም ከዚህ ረገድ የአገር በቀል እውቀት ምርምር ማዕከል አቋቁመናል። ይሄ ምርምር ማዕከል በጤናውም በሌሎች የትምህርት ዘርፎችም ጭምር ሰፊ ስራ መስራት የሚጠይቀው ነው የሚሆነው። እስካሁን የተጀማመሩ በተለይ ከፋርማሲ ጋር የተጀማመሩ ነገሮች አሉ። ነገር ግን በስፋት መስራት የሚጠይቀን ነው። እዚህ አሁን ያቋቋሙ ነው የሀገር በቀል እውቀት ማዕከል ደግሞ በሙሉ ኃላፊነት የያዘ ስለሆነ ወደፊት ውጤቱ እየጨመረ ይመጣል የሚል እምነት አለ። ወደ ውጭ እየሄዱ የሚድባቸውን ህክምና አይነቶች እዚሁ እየከፍን ማስቀረት መቻል አለብን። በሀገር ውስጥ መተካት፣ የሀገር ውስጥ ህክምናን ማሳደግ መቻል አለብን። በተለይ በህክምናው ዘርፍ ሀገር በቀል እውቀቶች ላይ ትኩረት አድርገው በምርምር ዘርፍ ላይ መስራታቸውን ያስረዳሉ። ዩኒቨርሲቲው በቅርቡ አስመርቆ ወደ ስራ ያስገባው የካንሰር ጨረር ህክምና ማዕከል ከክልሉ ውጭ ለምስራቅ ሱዳን አካባቢዎች ጭምር አገልግሎት መስጠት የሚያስችል ነው ብለዋል ፕሬዚዳንቱ። እንግዲህ ከካንሰር ህክምና ጋር ተያይዞ ዩኒቨርሲቲያችን ኬሞቴራፒና የተለያዩ ህክምናዎችን አሁን አይደለም የጀመረው፣ የቆየ ነው። የጨረር ህክምና የሚሰጡ ማዕከላት በሀገር ደረጃ የኛ አምስተኛ ነው የሚሆነው። ከዚህ ቀደም ካንሰር ህክምና ከጊዜ ወደ ጊዜ በሽታው እየጨመረ ነው የመጣው። ፍላጎቱ ህክምና ፍላጎቱ እየጨመረ ነው የመጣው የዚህ ማዕከል መከፈት ከዚህ ቀደም አዲስ አበባ ላይ ጅማ ላይ ሀረማያ ላይ እየሄዱ በሽተኞች እየተንገላቱ ከፍተኛ ወጪ እያወጡ እንደነበረ ይታወሳል። ይሄ ማዕከል መከፈቱ ደግሞ ለሀገር ትልቅ ፋይዳ አለው። የሌሎች ማዕከላትንም ጫና ይቀንሳል። አብዛኛውን የአማራ ክልል፣ የቤኔሻንጉል ጉምዝ፣ የትግራይ፣ እንደዚሁም የምስራቅ ሱዳን በተለይ የገዳሪፍ አካባቢን የሚያካልል ስለሆነ ማዕከሉ መከፈቱ ትልቅ ፋይዳ ነው የሚኖረው። እንደ ከተማም እንደ ጎንደር ከተማም የሜዲካል ቱሪዝምን በማሳገድ ረገድ በ ሳደግ ረገድ ትልቅ ፋይዳ ነው የሚኖረው። አዳዲስ የሕክምና አይነቶችን እዚህ በጀመርን ቁጥር ለሀገርም ለዚህ አካባቢም ትልቅ ፋይዳ ነው የሚኖረው። የጎንደር ዩኒቨርሲቲ አስር ራስ ገዝ ይሆናሉ ተብለው ከተጠቀሱ የመንግስት ከፍተኛ ትምህርት ተቋማት አንዱ ነው። ዩኒቨርሲቲው ራስ ገዝ ለመሆን የሚያስችለው ስራ ከወዲሁ ጀምሯል ያሉን የጎንደር ዩኒቨርሲቲ ፕሬዝዳንት ዶክተር አስራት አጸደወይን ወደፊት ወደ ዩኒቨርሲቲው የሚገባው ተማሪ ቁጥር ይጨምራል፣ በዛን ወቅት በተማሪዎች ዘንድ ተመራጭ ሆኖ ለመገኘት የሚያስችለን ስራ ከወዲሁ እየሰራን ነው በማለት ነግረውናል።